ገራገረኛል። እሺ። ገራገረኛል። እሺ። አንዬ ነገ እንደውም እኔ እንደውም እንደ ብሎክ ቤት ነው እንደ ብዬሽ ስገባ ብሎክ ቤት ብሎክ ግን

ሁለት መኪና መግዛትም እንችላለን። ይዘን እያሽከረሽከርን ለእናንተ መስጣትም እንችላለን። ብዙ ልጆች ብዙ ስራ ሰርተን የምናሳካ ልጆች ነን ብሎ ደግሞ ቶሎ ማለት ነው የሚችል ልጅ ነኛ። አዎ

ቪዲዮ መሰሪያቸው ነገሮች ምናምን ምናምን ምንም ዋጋ የለውም ታውቂያለሽ። ምንም ዋጋ የለውም። አንድ ሁለቱንም በእኩል ላይ ንያቸው። ሁለቱንም ፋይሚን ብታጠፋ ብሩኬን ቢያጠፋ ልክ ታውቂያለሽ። ሆነ ምን የኔ ቆንጆ ታውቂያለሽ። አንቺን በጣም እየተሰደብሽ ነው። በጣም እንትን እየተባልሽ ነው። ስለዚህ ተያቸው በቃ። ይሄ ቪዲዮ የሰራሻቸውን በሙሉ እንትን ብራይ ቤት ውስጥ ክተች። ምንም ዋጋ የለውም ታውቂያለሽ። ምንም አንቺ የሆነ ነገር አንድ ነገር ብትሆኝ እኒ ስግደት ላይ ያሉች ናቸው የሚደርሱ። ታቂያሻ የሆነ የቆንጆ ልንገርሻ አንድ ነገር ብቻ አሁን ስግደት ላይ ለው ነው ያለለው። ዛሬ ምን ስቀውን ሳቅ ነገ አንስቅ። አንድ ነገር ብቻ ልንገርሽ፣ ዛሬ ምን ስቀውን ሳቅ ነገ አንስቅ። ነገ የሆነን አደጋ ቢደርስብን እነ ሀይሜ አይደሉ የሚደርሱት። እነ ብሩኬ አይደሉ የሚደርሱት። አንቺ አሁን ስግደት ነው ያለሽው። አሁን ብዙ ልጆች አሁን እኮ ከውጭ ብዙ ነገር ነው የምሰማው። አንቺ ሁንትን ስቲ ምናምን ብዙ ነገር ነው የምሰማው። አንቺ አያውቅሽ አለው በቲክቶክ ብትዘምሪያቸው በአዲሳ መዝሙር ላይ እየዘመርሽ ያለሽው አሁን ከእል የተነሳ ወደ ምን ሄድሽ? በእነሱ በእል እየተገፋፋሽ፣ ወደ ዘፈን ወደ እል በጣም እየተገፋፋሽ ከልጆቹ በእል ባሻ እኔ እያየሽ ነገር ማለት ከወንዲ ወደ ስልኪ ነው አለኝ። ሁለቱም ስልኪ ላይ ምንድ ነው ዘፈን ከሰራው ማለት ዘፈኑን እሰራለሁ አልፖስትም ውስጥ ማለት ነው። ይሉሽ በፊት ማለት ነው ከብሩኬና ሜ ከመጣላቸው በፊት አልፖስትም ዘፈን ይሰራለ አልፖስትም፣ ታች ይቀመጣል፣ ይሰራለ፣ ይቀመጣል። አልፖስትም ደልተዋለሁ፣ ከቲክቶክ ውስጥ ደልተዋለሁ። ከዛስ ምን ታደርጋለሽ? ትላንትና ከትላንትና ወዲህ ሃይሚንጋል በጣሽ እየሰደብሻት ዛሬ ደግሞ በውስጥ እግዚአብሔር ይደጋለች፣ በውስጥ የሌላ ማንነት እየሰጠች ታወራለች። እኔ ደግሞ ምንም ነው ብሩ ደግሞ የሌላ ማንነት ማንም አልሰጠኝ፣ ምንም ችግር የለብኝም። እኔ ደግሞ እግዚአብሔር እንዳይጥለኝ እንጂ ቤተሰቦቼ አይጥለኝ እንጂ ማንም የሰው መልስ ይሆንልሻል። አሁን እነዚህ አሁን በቲክቶክ የምትሳደቢያቸው እህቶቼ በሙሉ በስግደት ያሉት ናቸው። የሆነ ነገር ብትሆኝ ዊንትና እንዲሆነች እንዲትሁን እንዲትሁን ተብሎ በቲክቶክ የሆነ ነገር ብትሆኚ የሆነ ብጠፊ እንኳን ፎቶዎች ተደርጎ ምን ተደርጎ ትፈለጊ ያለሽ ታቂ ያለሻ ያ ነው ብርቱነት ማለት ነው አንቺ ጀግና ማለትሁንመለስፈልጋለ እኔ ቆንጅ ታቂ ያለሽ ሁለምሳሌ ማለት ነው ዛሬ ነገም ማውራ ነገር ማለት ነገም ዛሬ የሚያውራ ነገር ሀይሚ እና ብሩክ ካልተጠረቁ ማለት ነው፣ እግዚአብሔር ነው ብለሽ በቃ ወደ ኋላ ሌሉም፣ ወደፊት ነው ምለው። ይሄንን ማንም እንዲያውቅ ፈልጋለሁ ማለት እኔ አመት አመት አመት በሙሉ የጠበኩት እኔ ብሩክ እና ሀይሚ እንድጣሉ አደለም፣ በምፓትር ላይ እንድጣሉ አደለም፣ እኔ አንድ ላይ እንደሆኑ እንጂ ተጣልቶ ብሩክ ሀይሚን ከሌላ ወንድ ጋር እኛ ስላልን አይደለም፣ እግዚአብሔር ሲፈቅድ ነው ታውቂያለሽ። እነሱ በቪዲዮ ነው የምታውቂያቸው። ሀያ አራት ደቂቃ ሰላሳ ደቂቃ የሚለቁት ቪዲዮቸው ነው ማለት የሉሽ እኔ ከሁን በኋላ ማለት

ባትሰደቢያቸው ትርፍ የለም፣ ምንም ጥቅም የለም እኮ ታውቂያለሽ፣ ምንም ዋጋ የለውም። ኤከሊት እንዲሆነች ኤከሊ እንዲሆን አሁን በቃ ስድቡንም ተያቸው። እነሱ ሀያ ደቂቃ ሰላሳ ደቂቃ የሚለቁት ቪዲዮዋቸውን ነው የምናየው አይደለ? በእነሱ በውስጣቸው ላይ ያለው ነገር ምንም ስለማናየው ተለያይቶ ሲመጡ ነገር እግዚአብሔር ሲፈቅድ ነው ወይ ኔ ቱርክ መስለኝ ይልሽ፣ ብሩኬ ማለት ነው፣ ሌላ ሴት ይዞ መጣ ደንገሪሽ። ብሩኬም እንደሚ ነው የሚዘቀዝቀው። ገባሽ? ጋባሽ አይደለሽ? ገባችሁ ያልገባችሁ በደንብ ይግባ፣ ቢቀባ ትናንትና ምን ስትይ ነበር? ማንንም ይዘቀዝቅ፣ ያናት ሺ ዘቀዘቀ አጥይበት፣ እኔ ምን አገባኝ። ከፈለሽ አሁንም ሊዘቀዝቅ ይችላል እቺ መምሰ ጡርናት ይህ ክፉ ሰፈራችን ልጅ እኮ ነው። ሀገራችን ልጅ ነው። ይስራው ኮስታራ ደብረ ብርሃን ልጅ ነው። አውቃት አለ እኮ እንትን ሲሄድ እዛ ምን ማድረግ ነው ደብረ ብርሃን አትበይ ትልቅ